ሰላም እንዴት አላችሁ? ማይክ ነኝ ከሱፐር ሴኩሪቲ ሶሉሽን። ዛሬ የማሳያችሁ ስማርት ሃይብሪድ ዶም ካሜራ ነው። እነዚህ ካሜራዎች በገበያ ላይ በብዙ አይነት ሞዴል የምታገኟቸው ናቸው። ዛሬ እኔ የማሳያችሁ ስክሪናችሁ ላይ የምትመለከቱትን አይነት ሞዴል ነው። ይህ የሂክቪዥን ካሜራ በብዙ የምስል ጥራቶች የቀረበ ሲሆን በሁለት በአራት በስድስት እንደዚሁም በስምንት ሜጋ ፒክስል ገበያ ላይ ይገኛል። ከዚህ ባሻገር እነዚህ ዶም ካሜራዎች ስማርት ሃይብሪድ ላይት ቴክኖሎጂዎችን የሚጠቀሙ ናቸው። ስማርት ሃይብሪድ ላይት ስንል ሁለት ነገሮች በውስጡ የተገጠመለት ነው፣ የዋይት ላይት እንደዚሁም የኢንፋሬድ ላይት ውስጡ የተገጠመለት ነው። ዋይት ላይት ስንል በፉል ከለር ኤችዲ ቀረፃን የሚያከናውን ነው። ኢንፋሬድ ደግሞ ስንል በብላክ እና በዋይት የሚቀርጽልን ነው። ስለዚህ ይሄ ካሜራ የሚያደርግልን በተለይ በድቅድቅ ጨለማ ሰዓት ሞሽን ዲቴክት ሲያደርግ ብቻ የዋይት ላይቱን ያበራና ቀረፃ ያከናውናል። ዋይት ላይቱ እንደዚህ እየበራ ቀረፃ የሚያከናውን ይሆናል ማለት ነው። ሌላው ምርጥ ፊቸር የዚህ ካሜራ ከሩቅ መቅረጽ መቻሉ ወይም ደግሞ ዙም አርጎ በጥራት መቅረጽ መቻሉ፣ የሰው እንደዚሁም የመኪና እንቅስቃሴ ዲቴክት እንዲያደርግ የሚያስችለው ቴክኖሎጂ ውስጡ ያለው ነው። ይህ የዶም ካሜራ ሞዴል ውስጡ ማይክሮፎን የተገጠመለት ስለሆነ እንቅስቃሴን ብቻ ሳይሆን በቀጥታ ድምፅን በመስማት ምን እየተከናወነ እንደሆነ ያሳውቀናል። እዚህ በተጨማሪ ልነግራችሁ የምፈልገው H265+ መሆናቸውን ነው። ይህም ማለት ከፍተኛ ጥራት ያለውን ቪዲዮ ጥራታቸው ሳይጓደል ኮምፕረስ በማድረግ የስቶሬጅ ስፔስ እንዲቆጥቡ ማስቻል ማለት ነው። እነዚህ ሞዴሎች እስከ 512 ጂቢ ሜሞሪ ካርድ መቀበል የሚችሉ ናቸው። እንደዚሁም ውሃና እርጥበት አቧራ እንደዚሁም ለማበላሸት ወይም ደግሞ ለማንቀሳቀስ የሚሞክሩ አካላት ካሉ ለነሱ አይበገሬ ናቸው። ስለዚህ የሂግ ቪዥን ስማርት ሃይብሪድ ላይት ዶም ካሜራዎች ፊቸራቸው እነዚህም ይመስላል። ስለዚህ ይህንን ዶም ካሜራ እና ሌሎችም ሲሲቲቪ ካሜራዎች ማስገጠም ለምትፈልጉ ስልካችንን ዲስክሪፕሽን ላይ እናስቀምጣለን፣ ደውሉልን። ስለነበረን ቆይታ አመሰግናለሁ። የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። በተለያዩ የሶሻል ሚዲያ ፕላትፎርሞችም አለን። ሱፐር ሲኩሪቲ ሶሉሽን በማለት በኢንስታግራም፣ በፌስቡክ፣ በቲክቶክ፣ እንደዚሁም በዩቲዩብ ልታገኙን ትችላላችሁ። መልካም ጊዜ ይሁንላችሁ።